አረ፣ ብሩክ ነኝ። ክፈቲ በፈጠረሽ። ደግሞኛል። ታቹ እንዴት ሆነ? አይንሽን ጨፍኝ፣ አይንሽን ጨፍኝ። አረ በማርያም ጨፍኝ። ፈለግኩት መፍትሄ። አረ እስከሆነ ከስንት ድካም በኋላ መጥቻለሁኝና ሀይሚዬ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ። አሁን ይዤ የመጣሁት እንግዳ ከኛ ቀድሞ ልጅ ሊወልድ ይችላሉ። ገምቺ። ብዙ ኪሎ ሜትሮችን ተጉዞ ለሀይሚ ትወዳለሽ ብሎ ሁለት ጥንቸሎችን ይመስለኛል ይዞ መጥተዋል። ጥንቸሎቹ ምንድን ናቸው? ምን እንዲታረግ ነው የሚለውን ደግሞ አንድ ላይ በመሆን እናያለን። ሰላም ሰላም፣ እንዲናችሁ የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች ሁሉ ሰላም ነው አለው። ፈጣሪ የተመሰገነ እኔ ደህና ነኝ። ቆይ አንድ ጥያቄ ልጠይቁ። ሰብስክራይብ ማታረጉ ምንድን ነው? ሁለት ሺ ስድስት ሺ ምናምን ሰው አይቶ ከዛ በላይ ሰብስክራይብ ማያደርገው ምክንያቱ ምንድን ነው? ሰብስክራይብ ስላደረጋችሁ የምትጎዱ ነገር አለ እንደ ፋሚሊ አረ አንተ ብራዘር፣ ሰብስክራይበር አንቺ ሲስተር፣ ምንድን ነው ሰብስክራይበር? ከዚህ በላይ እንዴት እንለምናችሁ? ቆይ አይደብራችሁም? ሼም ነው እንጂ የምር ሼም ነው። ሁሌ ሰብስክራይብ አድርጉ ማለት ሼም ነው። በቃ ሰው ወደ ቪዲዮ እናልፋለን። ስታያችሁ እንዴት ሀይሚ አረግፈች በር

አይንሽን ጨፍኝሽ። አይንሽን ጨፍኝ። እንደ ምንድን ነው? ግግም እጂ ዛገ እጂ ሳሎን ገጂ ወይ ብሩኬ፣ እኔ በጠረባ ነው ማፈራረጥሽሽ። ጨፍኝሽ አይንሽን፣ ማርያም እንዳትከፍቺ፣ ማርያም የምሬ ነው። ጨፈንሽ? እሺ፣ እንዳታይ ምንም ተሳስተሽ፣ ማለት ነው እንዳትከፍቺ፣ እሺ ተሳስተሽ እኔ የሁሉ ተጉዤ እንትን ታያለሽ በር ትዘግብኛለሽ እንዳትከፍቺው እሺ ተሳስተሽ እ እሺ ምንድን ነው የምታመጪው እሺ ለማንኛውም እንዳትከፍቺ እሺ እንጂ እሺ ለማንኛውም ቤተሰቦች ጠኝ ቆመሽ ከስንት ድካም በኋላ መጥቻለሁኝና ሀይሚዬ እንኳን ደስ አለሽ እንኳን ማርያም ማረችሽ እንግዲህ አይደለም ቆይ አሁን ይሄ የመጣው እንግዳ ከእኛ ቀድሞ ልጅ ሊወልድ ይችላሉና እንግዶቹን ተንከባከቢያቸው። ያ ብሩክ እየገባ ነው ያው ጋብቷል እና አይንሽን ጨፍኚ እናም ብሏት ያ ወደ ቤት እንትምላለች ያለውን ነገር አሁንም አይተን እንመለስ። ምንድን ነው ሰርፕራይዝ አደረጋት ትወደዋለች ወይስ እንትን ትላለች የሚለውን ደግሞ ከናንተ ጋራ ሆነን የምናይሩ ነው ነው አይደብራችሁ ስትፈታ እያላችሁ ሰብስክራይብ ላይክ እያረጋችሁ ሞቅ ሞቅ ቤቱን በጣም ተንከባከቢያቸው። ያቸው እሺ፣ እሺ፣ አይኔ ልግለጥ? እንዳገልጪ። ምን ይመስልሻል? ምን ዝም ብለሽ ገምጪ። ምን አይነት እንግዳ ይመጣልሽ ይመስልሻል? አበባ ወይ አሸንጉሊት? ጥሩ ገምተሻል፣ ግን ሁለት አሸንጉሊት ነው ያመጣሁልሽ እንግዲህ እስከ አምስት፣ በቃ ገለጭሽ። አንተ የምሬን አረ፣ የቀልድ ነው። ይኸው ሁለት ጥንቸል ገዘች ይልሻለሁ። የትን አራ ምንም አይደለም። ለዚህ ነው አይ፣ እንዴት እንደደከመኝ አሁን። ቤትን ሰራላችኋለን አይናቸው እንትን ነው የኖር ወይ ነው ምናምን ነው። ደስ አለሽ። ዋን ናይንቲ ደስታ ነው ቀይ። ወይኔ ታድዬ እግዚአብሔርን ምንም አይሉም። በደንብ ያዣቸው ቀይ፣ በደንብ ያዣቸው ቀይ። ካሮት ነው የሚበሉት ካሮት ቅጠላ ቅጠል ምናምን ነው የሚበሉት ተሸከሚያት ነይ ነይ ውይ ያው ብሉ ለካ ለዚህ ነው የሄደው የቆየኸው የትና የት እንደሄድኩኝ እግዚአብሔርን ውይ ውሃ ነው የጠማቸው መሰለኝ ቆይ በኋላ እሺ ወደድሽው ኧረ አዎ በጣም ጌታ ብሉ እንግዲህ ቤተሰቦች ያው ልፋቴ እንግዲህ ደስ ደስ የሚል ነው መሰለኝ። ሁለቱ ጥንድ ናቸው ስባል ነው በቃ ጥንድ ይዤልሽ የመጣሁት ታያቸው፣ እስኪ ፍቅራቸው ይታያሉ። አዎ በጣም ነው የሚያምሩት። ነይ፣ ረዚ ውሃ የጠማቸው ያስተው፣ ወይኔ በቃ ሱ ነገር ላንጠቀመው ነው በቃ ለነሰው፣ እዚህ ባላቆ እሚወስናለች አይ ወይኔ ጠግበዋል መሰለኝ። ምን አብልተን ያመጣ? አይ አዲስ ቤት ሆኖባቸው ሊሆን ይችላል። ቀሮት ነው ያበሏቸው። በቃ እኔን ነው የሚወዱት። እሺ፣ እነዚህ እንግዲህ ከኛ ቀደሞ ልጅ ሊወልዱ ይችላሉ። ወንድና ሴት ናቸው። አዎ ይወርም ምንኩ አይላዩም አሉኝ። አይላዩ አዎ አትክተሽ አት ራስዋን እቺ ገባችሁ አይቧጨሩማ ምንም። እነዚህ እኮ በቃ ጤና ወዳለች ሀይሚ በጣም ነው የወደደችው። ያው በጣም ከጠበቀችው በላይ ነው እና አሪፍ ነው። እና ያው ምንም ሀሳብ ልንሰጥ አንችልም። ምንድን ነው ጥንቸል ነው ያመጣላት እና ወደዋለች። ከዚህ በላይ ምንም እንትን ለማለት አያስፈልግም። እና አሪፍ ነው። ስ አሁንም ቪዲዮ አይተን እንመለስ። ያለውን ነገር ከእናንተ ጋራ ዘናፋታ እያለ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። የቤት እንስሳ ናቸው። ምን ተሰማሽ? እሺ፣ አረ በጣም ደስ ብሎኛል። ጌታ እውነት በጣም ደስ ብሎኛል። ወደ እርሻቸው እንግዲህ ተንከባከቢያቸው። አይናቸው ላ ፒንክ ነው። የኖርዌይ ነው ምናምን ነው። ቅድም እረሳሁት አገሩን፣ የኖርዌይ መሰለኝ ኖርዌይ ወይ ኒውዘርላንድ እንትን ናቸው። ምርት ናቸው። ልባቸው ለምን ተፈራገጠው? ከዛ ድረስ የመጣሁበት ነው ነው ብቻ መንከባከብ ነው የሚባለው። እዚህ ጋር ከስር ያለው በጣም እኮ አዲስ ሆኖባቸው ነው። እስ ሲሉ ግን ብለሽ ደግሞ እነዚህ መጡ ብለሽ ለኔ ጊዜ አትስጪኝ። እነዚህ ነው የሰጠኝ። እኔ እኮ ጠረጥራለሁ፣ ጠርጣሪ ነኝ። እናታቸውን ብታይ አዲስ አዳዲስ አይ ራሳቸውን በራሳቸው ያጸዳሉ። ምን ማጠብ ከፈለክ ትችያለሽ። ራሳቸውን በራሳቸው ምን ሆነ፣ ቆሸዋል፣ በቃ እናጥባቸዋለን። ይሄ አሁን ነክተሻት? አይ ጥንቸል ግን ደስ ሲል። አንቺ በቃ ሰላም፣ በቃ በደንብ ተንከባከብ እሺ። ከዚህ በኋላ እና ይሄ ቪዲዮ ደግሞ ሀያ አምስት ሺህ ላይ ከገባ አንድ ጊቫዌ እንቻላላችሁ ተብለን። እኔ በቃ አባታቸውን ነው የሚወዱት እነሱ። አየሻ ካሁኑ ሳይድ ያዙ እና ቆይ አይበሉም፣ ደንግጠዋል። ከእና አስቤዛ ትግሽላችኋለች ከዚህ በኋላ አረ እኔ ይገዛላችኋለሁ፣ አልኩ እኮ በቃ ከዚህ ተጀምሯል። እንግዲህ ያው እስኪ የልጅን እንክብካቤ በእነዚህ ጥንቸሎች ትታያለሽ። ግን በጣም ደስ ብሎኛል፣ አመሰግናለሁ። እንኳን ተሳልሽ። እንዴት ግን እንዴት ልታደርገው ቻልክ? እንዴት አላደርገው ጊዜ አንቺን ደስታ ለመስጠት ጥራለሁ። እንግዲህ እና ይሄ ላይ ከአምስት ሺህ መግባት አለበት ይሄ ቪዲዮ 25000 ላይ ከገባ እንግዲህ ቤተሰቦች አንድ ጥንቸል ይጨመርልሻል። ከዛ ከፈለግን ጊቫዌን እሰጣለን ለሌላ ሰው ተፈለግሽ አ ስም አውጪላቸው ቶሎ፣ ወይ ቤተሰቦቻችን አውጡላቸው ስም። አማን ልበላቸው በእግዚአብሔር ድንገት ስለሆነብኝ ይሄ ልሰይምሽ ምኑን ትችይ? እንዴት ነው? እግዚአብሔርን በጣም ደስ ብሎኛል። ጌታ አሁን ግብዳ ከምገዛ ብዬሽ እኮ ነው አሉ ትላለች። እነዚህን አሳድጋችኋለሁ። እንዴት እንደማሳድጋቸው አሳያችኋለሁ። እስቲ የልጅ እንክብካቤ በዚህ ይፈተናል። ማን ቀድሞ እንደሚወድ እንደሚከባከብ፣ እኔ ልጅ ነኝ ያው ነው። ማርያምን 25 ኪሎ ሜትር ምናምን ተጉዘን የአንድ ሰዓት ተኩል ምናምን ስንመለስ ሁለት ሰዓት ሦስት ሰዓት ፈጅቷል። በጣም ነው የደከመኝ በእግር ምሽት ተመለለስ። እኔ ትክክለ ደግሞ እያልኩ ነበር ታኮርፋለች፣ አሁን ስገባ እያልኩ የምር ግን የት ሄዶ ነው ብዬ በቃ። ይሆናል አይደለ? ሌላ ሙድ ላይ ነበር። ጦርነት ልታስነሳ ነበር እንዴ? አፌን አዘጋኝ። ምንድን ነው የሚገርመው ነገር፣ ሁለት ጥንቸሎችን ነው ይዘው የመጣው። ለሁለቱም፣ ለሀይሚ አንድ፣ ለሱ አንድ። ጥንዶችን ነው ይዘው የመጣው። የሚገርም እኮ እዚህ ጋር አይታችሁ አላረም ፋሚሊ ምን ተገነዘባችሁ? ለሁለት ጥንቸሏን ብቻዋን ከምትሆን ያው ባል ነገርም ታውቃላችሁ። ስለዛ ሁለት ይዞ ነው የመጣው እና አሪፍ ነው ብዬ አስባለሁ። እናንተም ትወዱታላችሁ ብዬ አስባለሁ። አሪፍ ነው እና ከዚሁ ያው ደስ ይላል። ከዚህ በላይ ምንም ልንል አልችልም። እስኪ ያለውን ነገር አሁን የማይተን እንመለን። እንግዲህ ጥንቸሎችሽን ተንከባከቢያቸው እና ቤተሰቦችም ደስ እንዳሏቸው ተስፋ አደርጋለሁ። አንተ ወደ አንተ ነው ግን በቃ አባታቸውን ነው ይፈልጉታል። እኮ ሴትዮ ደሞ ፈሪ እኮ ወደው እኮ ምንም አይሉም። ምንም ምን ምንም ምንም ሌላ ማንቸስተር ችግሩ ቤት ይሰራላቸዋል። እዛ መንከባከብ ነው። እንግዲህ ጥንቸል የምትወዱ ሰዎች እኔ አሁን አኒሜሽ ዴር ቀና ነበር እኔ እኔ ድመት የሚወድ ሰው እንደውም ያስገርመኛል። እኔ ድመት እንዴ ያው ነው ድመትም፣ ምን ይምጭ። እኔ ድመት አልወድም። ብዙ ለምሳሌ ይቧጨራሉ፣ እና ደሞ ሲጸዳዱ ምናምን ማለት ነው። ይሄ ድመት እነዚህ ምኮ ይጸዳዳሉ። ሃይሚ አረ እነዚህ ይሻላል። ቻላቅም ብቻ ትንከባከባቸዋለሽ፣ ትንከባከባቸዋለሽ፣ መጸዳጃ አዘጋጅላቸዋለሽ፣ ሽንት ቤት ቆፍርላቸዋለሽ፣ ከዛ ሽንት ቤት አውሪ፣ ብዙ ነገር ከዛ ከዛ ግን የምር ምን ተሰማሽ እውነት በጣም ደስ ብሎኛል ደግሞ አልጠበቅኩም እና ደግሞ የት ሄዷል እያልኩኝ ከራሴ ጋር ጦርነት ላይ ነበርኩኝ በር ራሱ ቶሎ አልከፍትም ያልኩት ስለዛ ነው ደረገመችብኝ እኮ ነኝ እንደዛ ተዳክሚ መጥቼ ፍይ ደግሞ እዛ መኪና ስነዳ ያቃጥለኛልና ሁለት ግን የገዛው አለ ምንድን ነው ጥንድ ናችሁ አሉኝ እንዲራቡ አይደለም፣ ቀድሞ ማን እንደሚወልድ እናያለን። እንግዲህ ትላለህ እያልኩ እኮ ነው። ግን አይደለም ትልቅዬ እንዳለች፣ ከዛ ሁለቱ ይሻሉ፣ ጥንድ ናቸው ሲለኝ እሺ ብዬሽ አስቤ መጣሁ። አይ እና ልንገርሽ እንዳይበርዳቸው ተብሏል። ኧረ፣ አይበርዳቸውም። ምን እንትን ልግዛላቸው? ምን ብርድ ልብስ ነው አደለ? ይሄ የሚለበስ ምናምን አውቄ እንግዛላቸው። የሚሞቅ ነገር ምንድን ነው አሁን? ያው ሰርች ማድረግ እኮ ነው። ምን ምን ይፈልጋሉ ምን አይፈልጉም እንዴት ነው እንክብካቤው ብለሽ አጥንተሽ ተንከባከቢ። እንግዲህ ሰጥቼሻለሁ፣ ያ ልጆችሽን እንግዲህ እኔም ብሎ እንዲህ ከተመቻቹ ተመቻችሁ። አላደ ራሴ እንከባከባችኋለሁ። ኧረ፣ እኔንማ መልመድ ነው። ጊፍት ስለሆነ ሁለቱም ለአንቺ ነው እንግዲህ ቅመሜ ሀፒ ኒውር ሁለት መቶ ሀምሳ ሺህም ስለገባች ስጦታል። በዛው ጊፍት ደስ ሲልበር ዘጋችብኝ እኮ የምር ደስ ይላል። እንዲጫወታቸው ያንን ስጣሉ። አይታችኋላ ሁላችሁ ከምነግራችሁ በላይ ያስጠላ ነበር። አሁን ግን በፍቅር ሲሆን ዋው፣ ያስቀናሉ። እናንተ እየቀናችሁ ነው ግን ሴቶች፣ አንዳንዶች እየቀናችሁ ነው። አንተ ወንድም፣ ስለዚህ ሁላችሁም ሰብስክራ በማድረግ አበረታቱኝ። በሚቀጥለው አገኛቸዋለሁ። እዚህ አሁንም ያለውን ነገር እያየን እንሄዳለን። ግብሰረ ሰሪላቸው ታያለሽ። ምንስራለን? አትክልት ይበላሉ። ቅጠላ ቅጠላለ፣ እንትን ቆስጣ፣ ጎመን ምናምን ይበላሉ። ካሮት ይበላሉ። የተሰራ አረ አይደለም ጥሬን ነው ቅጠሉንና በቃ፣ እነዚህ ካሮት ቅጠል ነው የሚበሉት። እሺ ካሮት። አሁን ደክሟቸዋል መሰለኝ ከኔ እኩል በቃ ደክሟቸው ነው ትንሽ ረፍት ብቻ ቤተሰቦች ደስ እንዳላችሁ ተስፋ አደርጋለሁ። እንዳልኳችሁ ይሄ ቪዲዮ ሀያ አምስት ሺህ ላይ ከገባ ሌላ ጊቭ አዌ ያለን ማለት ነው። ደውለን እንቀበላለን። ይመቻችሁ፣ ወዳችኋለሁ። መልካም ጊዜ። እንሰግናለሁ። አረ ጣጤ ሎም ነው እነሱን ነው አሁን እያየ ያለው። አሁን ሳስበው አስቡት፣ አልጋ ገብታ ከኔ ጋር እዚህ ሶፋ ላይ ነው የሚያደርጉት። ደስ ሲል። አረ አይነጣጠሉ። አንዷንም ወሰደ አይቻልም። እንደውም እንኳን ሁለት ሆኖ አይደብራቸውማ፣ ይጫወታሉ ምናምን። ወይ ነው ብሩክ ግን እንዴት ነው ግን? እስቲ ማበለት አረጉኝ። አሳሳማቸው ደስ ብሎታል። እኔ በቃ እሱ ነው የሚመቸኝ። ይሄውማ

አሁን አዲስ ስለሆነባቸው ትንሽ ይወዛገባል። በቃ በፍቅር ነው ተኙን ይለይ። እንግዲህ ከዚህ በኋላ ማምሸት የለ ውጪ ራት ስን በላ ራሱ ልጆች አሉብን የሚሄድ ነው አይደል? አሁን ቤት እናሰራላቸዋለን በቡርሳ ነው። አረ እንደዚህ ቅፋ ዱርዬ እናርጋቸው ደሞ። እግራቸው አትንኪኝ እያለሽ ነው። በጣም እየጠሉኝ ነው አላልኩም? እኔ ልጅ ራሱ አይቆይልኝም ብያለሁ። ትናንት ራሱ እኮ በቃ። አሁን እስቲ ትታያለሽ። በዚሁ ትፈተን ተብሏል። የልጅ እንትን ያለ ሀይሚ እንዲሉ ነው። ማደርጋቸው ታያላችሁ። በፍቅር አንበረክካቸዋል እና ያለ እነሱ ይሄ በፍቅር እኮ ነው የምታኙላ። ይህ ፍቅር ታምራላችሁ። ታኙ በቃ እግዚአብሔር። ታኙ በቃ። ወይኔ ቤተሰቦች ረሳ ናቸው አደለ? እኛ አለን በቃ ብቻ ደስ ብሎኛል። ደስታዬን መግለጽ ራሱ አልችልም። እንኳን ደስ አለሽ። ስጦታውን እቸዋለሁ። አሁን እንግዲህ ከቤት አትወጣም። ሀይሚም ድሮስ መች ወጣና ከቤት እንዳልወጣ አይደል? እንደ አንተ እዚህ የመጣው ለማንኛውም መልካም ጊዜ ሆነላችሁ። አንቺ ከእነሱ ጋር ጊዜ አሳልፊ፣ እኔ ትንሽ ተጣጥቤ ልረፍ፣ ደክሞኛል። ማሪ እሺ። ምግብ ብላ እሺ ስራላችሁ ስሩልን ስሩ ይሰራልን። ቤቢዮ በቃ ስሪልን ዩሉ እንዴ ምግብ ታሰሪያ ነው? ቆይ ሴቷን እንለየናቸው። እናታቸው ምግብ እንዴት እንደምትሰራ መልመድ አለባቸው፣ ማየት አለባቸው። እነሱ የተሰራ ነው የሚበሉት። ገብቶሽ ያላ ትንሽ እረፍት ያድርገው እስኪ ላመዱት እዘጋት ስለሆነ ብቻ ቤተሰቦች ይመቻችሁ፣ እንዳልኳችሁ ላይክ ማድረጋችሁ እንዳትረሱ። እወዳችኋለሁ። መልካም ጊዜ። ፒስ። ዛሬ ቪዲዮአችን ቀውጥና ቤንጊ በሆነው ቪዲዮ ነው የተመለስ ነው የነበረው አሪፍ ጊዜ ስለነበራችሁ ከልብ አመሰግናለሁ። ምክንያቱም ብሩክ 25 ኪሎ ሜትር አቋርጦ ይዞላት ስጦታ መጥቶ፣ ሰብስክራይብ ማታደርጉ ነገር የምር ሽም ነው ነገር። ስለዚህ ሁላችሁም ሰብስክራይብ ማድረግ እንዳትረሱ በቀጠኞ ቪዲዮ አገኛችኋለሁ። ሰላም።